ሰላም ጤና ስጥልን፣ እንዴት አላችሁ ውድ ቤተሰቦች፣ ላይክ ሰብስክራይብ ሼር የምታደርጉት የምታደርጉት ሁሉ ይደርሰኛል እጅጉን ጉን አመሰግናችኋለሁ። ይህን ማድረጋችሁን ቀጥሉ። ተመላልሳችሁ የምትመለከቱትም ወዳጆችን ቤተሰቦችን እያዩ ስለሆነ ይህ እናንተ ብርታት ደግሞ ለእኛም ኢነርጂ ስለሚሆን ትልቅ ሚዲያ እናደረገዋለን። በጣም ታማኝ የሆኑ መረጃዎችን ማጋራታችንን እንቀጥላለን። እንደተለመደው ቢኒያም ካሴ ነኝ። በነገራችን ላይ ላይክ ሰብስክራይብ ሼር ስታደርግ፣ ኮሜንት ስታደርጉ ሁሉም ነገር ግምት ውስጥ ይገባልና በእርግጥም ታማኝ ሆናችሁ ስለምትመለከቱኝ አመሰግናችኋለሁ። እያንዳንዳችሁ ምን እንደምታደርጉ ስለምመለከት መረዳ ስለሚቻል እጅጉን አመሰግናችኋለሁ። እናንተም በዚህ ልክ እንግዲህ እንድትቀጥሉ አሳስባችኋለሁ። ውድ ተመልካቾች ዛሬም እንግዲህ የመካከለኛው ምስራቅ የሩሲያን ጉዳይ ልናነሳ ነው። መካከለኛው ምስራቅ ላይ ፕሬዚዳንት ዶናልድ ትራምፕና ፕሬዚዳንት ቭላድሚር ፑቲን በኢራን ጉዳይ ላይ መክረዋል። ምንድን ነው የመከሩት? ምንድነው የተነጋገሩት? እንደሚባለው ፑቲንና ትራምፕ ተስማምተው ኢራን ፍጽሞ ምንም አይነት ነገር ዩራኒየም መበልጸጋ አይችልም የሚል ደረጃ ላይ ደርሰዋሉ። እንዲህ አይነት ሀሳቦች ስናይ ነበረ። እሱን ጉዳይ በስፋት አስመለክታችኋለሁ። ከዛም ባሻገር ደግሞ እንግዲህ ፑቲን በዩክሬን ላይ ጥቃት እንደሚሰነዝሩ ተረጋግጧል። እንደሚሰነዝሩ ግልጽ አድርገውላቸዋል። ይሄ ደግሞ ወደ ኢትሊ ሊወስድ ይችላል። ትራምፕ ያሉት ፑቲንን አስጠነቀቁ የሚል መረጃም ስናይ ነበረ ፑቲንን አላስጠነቀቁም ትራምፕ ትራምፕ ምንድን ነው ያሉት እንዳይጨክኑባት የሚል አይነት ሀሳብ ያለው መግለጫ ነው የሰጧቸው ወይንም ደግሞ ከዛ ትንሽ ያልባሰ ወይም ጠንከር ያላለ መግለጫ ነው የሰጡት ወይም ሀሳባቸውን ነው የሰጡት እና ያን ያህል እንደሚባለው ሰዎች እንደሚሉት አይነት ነገር አይደለም። ግን እነ ፕሬዚዳንት ቭላድሚር ፑቲን ጥቃቱን እንደሚሰነዝሩት የተረጋገጠ ሆኗል። ውድ ተመልካቾች ሰፊ መረጃ እላጋራችሁ ነው። በመጀመሪያ ግን የኢራንን ጉዳይ እንመለስበታለን። የፕሬዚዳንት ቭላድሚር ፑቲን በዩክሬን ላይ ጠንካራ እርምጃ ውስዳለሁ ሲሉ ምን ማለት ነው? ጠንካራ እርምጃ ከዚህ በፊት ውስደ አያውቁም ወይ ከተባለ ጠንካራ እርምጃ ውስደ ያውቃሉ፣ በተደጋጋሚ። አሁን ግን ደግሞ ከበድ ያለ ጥቃት ሊሰነዝሩ የሚችልበትን አጋጣሚ የፈጠረው እንደምታውቁት ዩክሬን ሰባት ሰዋል በአውሮፕላን ድሮን ትንንሾቹን፣ በጥቂት ዋጋ በጥቂት ኮስት የሚሰሩትን እነሱን በመጠቀም ጥቃት በመሰንዘሯ ነው እና አስቸጋሪ ነገር ስለተፈጠረ ለዛ ደግሞ ምላሽ እንደሚሰጡ ኦቬስ ሊሳይታለም የተፈታ ነው። ፑቲን ከዛ አንጻር ነው ምላሽ እንሰጣለን እያሉትና ምናልባት እንዴት ነው እነዚህን የጦር መሳሪያዎች ዩክሬን ማስገባት የቻለችው የሚለውን በተወሰነ መጠን ማየት አስፈላጊ ነውና ዩክሬን በጣም የተራቀቀ አይነት አካሄድ ነው የተከተለችው። የተራቀቀ ሲባል ግን ከዚህ በፊት ተደርጎ ያውቃል አያውቅም የሚለው እንዳለ ሆኖ ግን ዩክሬን የሄደችበት ርቀት የወሰደችው እርምጃ በተለያየ መንገድ በተለያየ መለኪያ ስኬታማ ነው ሊባል ይችላል። 117 ድሮኖችን በመጠቀም ነው በአምስት የሩሲያ ግዛቶች ላይ ጥቃት እንዲሰነዝሩ ያደረገችው። ይሄኛው እንዴት ሆነ የሚለው እንግዲህ ከዚህ በፊት እንደሰማችሁት አንድ አመት ከስድስት ወርና ከዘጠኝ ቀናት በፈጀ ልምምድ ነው ፕሬዚዳንት ቮሎድሚር ዘለንስኪ ይህን ጥቃት ለማስታካት የቻሉትና የቲዩ 22 ቲዩ ዘጠና አምስት ዩ ስልሳ ምናምን የተባሉ ቆየት ያሉ በሶቪየት ዘመን የተሰሩ ከዛም በፊት የተሰሩ የጦር አውሮፕላኖች ላይ ጥቃት እንዲሰነዘር አድርገዋል። ሜቢ እንዴት ገቡ የሚለው በርካቶችን ሲያነጋግር የነበረ ጉዳይ ስለሆነ እንዴት ገቡ የሚለው ወሳኝ ነው። ሩሲያ እስከ ሰባት ቢሊዮን ዶላር ኪሳራ ደርሶባታል ይባላል። ያን ያህል ይደርስባታል ተብሎ አይታሰብም። የጦር መሳሪያዎቹም እንደነገርኳችሁ ቆየት ያሉ ስለሆነ፣ ግን ጥቃቱ የተሰነዘረበት በጣም ስትራቴጂክ በሆነ አጋጣሚ በአምስት የሩሲያ ግዛቶች ከአምስቱም የሩሲያ ግዛቶች ደግሞ አራት ቤዞች ላይ ጥቃት ተሰንዝሯል ማለት ነው፣ የኤር ቤዞቹ ላይ ማለት ነው። ስለዚህ እንዴት ገቡ ነው የገቡበት በጣም እንግዲህ፣ እዚህ ላይ እንደምትመለከቱት ተመልካቾች፣ የገቡበትን ስትመለከቱት በጣም ውስብስብ በሆነ ቴክኖሎጂ የቢዝነስ ሰዎች ናቸው። ቴክኖሎጂ የምንለው ሳይሆን የቢዝነስ ሰዎች ያደረጉት ነው። እና የቢዝነስ ሰዎች ልክ ሩሲያ ውስጥ ያሉ የጭነት መኪና አሽከርካሪዎች ትራኮችን ተጠቅመው እነዚ የጭነት ሰዎች ደግሞ እንደምታውቁት ንግድ ስለሆነ ስራ ስለሆነ ገንዘብ ስለሚያገኙበት ብቻ ጭነዋቸው ነው የሄዱት። እና የጫኑት እነዚህ ውድን ካቢን፣ እነዚህ ከእንጨት የተሰሩ ቤቶች በነሱ አማካኝነት እነሱን ነው የጫኑት። እነዚህ ሎሪሶር ትራክስ የሚባሉት ወይም ደግሞ እነዚህ የጭነት መኪኖች ና ከእነሱ ውስጥ ነው ድሮኖቹ የተቀመጡት። ድሮኖቹ እነሱ ውስጥ ተቀምጠው ከነዚህ ትራክስ ውስጥ ላይ ከተቀመጡ በኋላ ሲደረግ የነበረው ምንድን ነው? ዲቴክትም አልተደረጉም፣ በቀላሉም አልተለዩም። እና ሾፌሮቹ አያውቁም፣ ምንም አይነት መረጃ የላቸውም። እና ከዩክሬን ነው እንግዲህ እነዚህ ድሮኖች የመጡት። ቤቶቹን እንዲጭኑ ከተደረጉ በኋላ ቤት መሳይ በእንጨት የተሰሩ ቤት የመሰሉትን ነገሮች እንደምትመለከቱት እሱን ካደረጉ በኋላ እንዲገቡ ተደረጉ። ሲገቡ ምንድነው፣ እነዚህ 117 ድሮኖች የጭነት መኪናዎቹ ላይ ከገቡ በኋላ በጭነት መኪናው ስር ላይ ወይም ደግሞ እነዚህ ቤት የሚመስለው ነገር ላይ ሲታዘዙ ድሮኖቹ ዲታች አርገው ቶሎ ተነጥለው ወጥተው ጥቃት እንዲሰነዝሩ ተደርጎ ነው። ቴክኖሎጂካልም ጥሩ ረቀቅ ያለ አካሄድ ሄደው ነው ያደረጉት። እና በዚህ ልክ ትእዛዝ ይሰጣቸው ነበር። ሾፌሮቹ የሚያራግፉበት ቦታ ይነገራቸው ነበረ፣ እንዲህ አርጉ ይባሉ ነበረ፣ ትእዛዝ ይሰጣቸው ነበርና፣ ይህ ሁሉ ባለበት አጋጣሚ በዚህ ሁሉ መንገድ እየሄዱ ነው እንግዲህ፣ እነዚህ ጥቃት የተሰነዝረውና ና እንደምትመለከቱት አይነት ነው። በጣም ውስብስብ የሆነ አካሄድ ተከትለዋል ሰዋል በአውሮፕላኖቹ እንግዲህ ከዚህ ከጭነት መኪናዎቹ የወጡ ጥቃት ይሰነዝራሉ። ያ ማለት ኤርቤዙ አካባቢ ሲደርሱ አደ ሴም ታይም በተመሳሳይ ጊዜ ነው እንግዲህ የተደረገው። ና ትንሽ ትልቅ ኦፕሬሽን ነው ማለት ነው። ይሄን ተከትሎ ነው እንግዲህ ፕሬዚዳንት ቭላድሚር ፑቲን ጥቃት ሰነዝራለው፣ እጅግ አስቸጋሪ ጥቃት ሰነዝራለው ያሏቸው ለፕሬዚዳንት ዶናልድ ትራምፕ እንደምታውቁት ፕሬዚዳንት ዶናልድ ትራምፕ ጋር በስልክ አውርተዋል ለሰባ አምስት ደቂቃ ትራምፕ ጋር ሲያወሩ በዚህ ልክ እንግዲህ ጥቃታችን አጠናክረን እንቀጥላለን ነው ያሉት ፑቲን ግን ትራምፕ ምንድን ነው ያሉት እንደው አባይጨክኑባት ነው በግልጽ በዩክሬን ላይ ባይጨክኑባት ጠንካራ እርምጃ እንዳይሆን እርምጃ መውሰድ ይችላሉ ግን ጠንካራ እርምጃ ባይሆን የሚል ሀሳብ ሰጥተዋቸዋል እንደ ማሳሰቢያ አይነት ነገር ሜቢ ይሄኛው በጣም ትልቅ ጉዳይ ስለነበረ ነው አንዳንድ ሚዲያዎች ላይ ግን አስቸጋሪ በጣም አደገኛ የሚባል ጥርስ ጥቃት ሰነዘሩ ፑቲን። ማለት ፑቲን ጥቃት ከሰነዘረ ትራምፕ ማስጠንቀቂያ ሰጧቸው የሚሉ መረጃዎችን እያዩ ነበረ። እንደዛ አይደለም። ትራምፕ ጥቃቱን እንዳይበረታ ጥቃቱ ቀለል ያለ ይሁን የሚል እንደ ተማጽኖ አይነት ሀሳብ ነው የሰጧቸውና ይሄ እጅግ ውስብስብ ነገር ሆኖ ተመልክቻለሁኝ። ምናልባት በጥቂት ጊዜያት ውስጥ በቀናትም በ በቀናት ሊሆን ይችላል። አደገኛ ጥቃት ከሩሲያ በኩል ዩክሬን ይጠብቃታል። ይህ ምንም ሳይታለም የተፈጣ ነው። ፕሬዚዳንት ቭላድሚር ፑቲንም ለዶናልድ ትራምፕ ያረጋገጡት ይሄ ነው። በመሆኑ ዶናልድ ትራምፕ እንግዲህ ዩክሬን ጥቃት ስትሰነዝር በሩሲያ ላይ ብዙ ጊዜ እንደምታውቁት የትኛውም ሀገር ሀያላን የሚባለውም ሀገር ራሷ ሩሲያ ጥቃት ስትሰነዝር በሆነ ሀገር ላይ ለአሜሪካ ፖለቲከኞች ወይም ለአሜሪካ የደህንነት ሰዎች ትናገራለች። በእንደዚህ አካባቢ ጥቃት ሊሰነዘር ነው ብላ ትናገራለች። አሜሪካን ብትሆን ጥቃት ሊሰነዘር ለሩሲያ ወይ ለሩሲያ በአብዛኛው ጊዜ የሴኩሪቲ ስምምነትም ስለነበራቸው ጥቃት ሊሰነዘር ነው የሚል ሀሳብ ይሰጣጣሉና በዛ ልክ ነው ጥቃቱ የሚሰነዘረው። እንደምታስታውሱት ኦርሽኒክ የተሰኘው ባለስቲክ ሚሳይል ሲሞከር ዩክሬን ኒፕሮ ውስጥ አስቸጋሪ ነው፣ ጣልቆ የገባ በጣም አስቸጋሪ ዓለምን ያነጋገረ ነው እንደምታስታውሱትና እና ልክ እንደዛ ያኔ እንኳን የሩሲያ ፖለቲከኞች የባይደን ጊዜ ነበር ለባይደን እንኳን ተደጉሎ ተነግሯቸዋል፣ ወይም ደግሞ ለባይደን አስተዳደር ሰዎች ለደህንነቱ፣ ለፔንታገን ሰዎች ከባድ የሆነ የሚሳይል ጥቃት ሊሰነዘር እንደሆነ መልክቱ ደርሷቸዋል። ስለዚህ እንደዚህ ይደረጋል ማለት ነው። አዘሴም ታይም ግን የዩክሬን ፖለቲከኞች ይሄኛውን በ117 ድሮኖች ተጠቅመው በአምስት ብዛቶች ላይ ሩሲያ ውስጥ ጥቃት ሲሰነዝሩ ምንድን ነው የሆነው? ምንም አይነት አልተናገሩም። የአሜሪካ ፖለቲከኞች አያውቁም ይሄ። ስለዚህ ትንሽ ከአሜሪካ ጋርም ችግር ሊፈጥር ይችላል። የአሜሪካ ፖለቲከኞች አያውቁም፣ ፑቲንም አረጋግጠዋል። ትራምፕም እኛ ምንም አይነት መረጃ የለንም ብለዋል። ብዙ ጊዜ ይነገራቸው ነበረ አሜሪካ ስለዚህ ይሄኛው አሁን በሆነ አጋጣሚ በዚህ ስልክ ሲያወሩ ፕሬዚዳንት ትራምፕና ፑቲን ደግሞ ፑቲን ጥቃት እንደሚሰነዝሩ አረጋግጠዋል ነግረዋቸዋል። ስለዚህ አሁን አብረው ሰሩ እንደ ማለት ነው ወይም መረጃው እንዲደርሳቸው አደረጉ ማለት ነው። ዘዳይን አሁን የሚመጣውን ነገር ደግሞ መጠበቅ ነው እና አስቸጋሪ ጥቃት እንደተሰነዘረ ለማሳየት ነው። ይሄኛው ግን ወዴት ሊያደርሳቸው ይችላል? በምን መንገድ ፖለቲካውን ሊቋጩት ይችላሉ? አሁንም ድርድሮች እንደሚቀጥሉ ተስፋ ይደረጋል። ግን አስቸጋሪ እንደሆነ ግምት ውስጥ እንዲገባ በመፈለግ ነው። ይሄ ውስብስብ ነው። ሌላው ፕሬዚዳንት ቭላድሚር ፑቲን እና ዶናልድ ትራምፕ በስልክ ሲያወሩ ለሰባ አምስት ደቂቃ ያህል ቀደም ሲል እንደነገርኳችሁ በርካታ ጉዳዮችን አንስተዋል። አብሮ ስለሚሰሩበት አጋጣሚ፣ የዩክሬን ጦርነት እንዴት መቋጨት አለባቸው፣ ከሰሞኑ ዩክሬን ጥቃቷን በምን መንገድ የሰነዘረችበትን አቅምና ለሱ ምላሽ የመሳሰሉ ነገሮችን አውርተዋል። ከዛም ባሻገር ኢራን ላይ ያለው ነገር ምን መሆን አለበት የሚለው ጉዳይ ላይ ተነጋግረዋል። ኢራን ላይ ምንድን ነው መሆን ያለበት? ኢራን በምን አይነት መንገድ ወደዚህ የኒክሌር ድርድሩን ልታሳካው ትችላለች ወይም ከኢራን ጋር የተገባበትን ውጥረት በምን መንገድ መፍትሄ ልንሰጠው እንችላለን የሚለውን ፕሬዚዳንት ትራምፕ ለፑቲን ጠይቀዋቸዋል። ፑቲንና ትራምፕ አንድ ሀሳብ አላቸው። ፑቲንና ትራምፕ አንድ አሁን የሆነ መረጃ ሳይ ነበረ ፑቲንና ትራምፕ ኢራን መቼውንም ቢሆን ኒክሌር እንድትታጠቅ ወይም ኢራን የምታበለጽግ እንደማይፈቅዱ አሳወቁ የሚል መረጃ እየተመለከትኩ ነበርና፣ ይህ ፍጹም ሀሰት ነው የተባለው ነገር ምንድን ነው ፕሬዚዳንት ቭላድሚር ፑቲን እና አያቶላ አሊ ሀመኔን አቀራርቤ ከአሜሪካ ጋር በኒውክሌር ጉዳይ ላይ ድርድር ተደርጎ ሰላማዊ ነገር እንዲመጣ አድርጋለሁ የሚል ሀሳብ ሰጥተዋል። ይሄ ነው በቃ፣ ሌላ ነገር የለም። አሁን ሁለቱም ተባብረው ፑቲንና ትራምፕ ተባብረው ኢራን ኒውክሌር እንዳታበለጽግ ወይም ደግሞ ዩራኒየም እንዳታበለጽግ አደረጉ የሚል ነገሮች እየተመለከትኩ ነበር። ይሄ ሐሰት ነው፣ ፈጹም ሐሰት ነው። አንደኛ ፕሬዚዳንት ቭላዲሚር ፑቲን በዚህ ሰዓት እንዲህ የሚሉበት ወኔ የላቸውም ኢራን እንደምታውቁት ሻሂድ የሚባሉትን ድሮኖች ሳይቀር ለሩሲያ ትሰጣቸዋለች ለሩሲያ ትሰጣለች በጦር ሜዳ ትጠቀምባቸዋለች ኢራንና ሩሲያ የስትራቴጂክ ኮኦፕሬሽን አላቸው ሁለንተናው የሚባለ ኮምፕሬሄንሲቭ ስትራቴጂክ ኮኦፕሬሽን የሚባል አላቸው ሁሉንም ሁሉን አካታች በሚሊተሪም ሊሆን ይችላል በንግድም በተለያዩ በኢኮኖሚ በሁሉም ነገር በኢንቴሊጀንስም በእነሱ ሁሉ አብሮ መስራት የሚችሉበትን አጋጣሚ የፈጠረው ወይም ደግሞ ስምምነት ላይ እየደረሰ ሀሳብ ላይ ናቸውና፣ ስለዚህ እነ ፕሬዚዳንት ቭላድሚር ፑቲን ሰዎች እንደሚሉት ኢራንን ጫና ውስጥ የሚያስገባ ሀሳብ የላቸውም። ያሉት ምንድን ነው? ራሳቸው ትራምፕ በኢራን ጉዳይ ላይ እኛም ተሳታፊ ሆነን እኛም ገብተንበት ለነገሮች መፍትሄ እንሰጣለን የሚል ሀሳብ ሰጥተዋል እንጂ ፈጽሞ ኢራን መታጠቅ አችልም የሚል አይነት አፋቸው ላይ አልወጣም። ቢካውዝ የኢራንና የሩሲያ ግንኙነት አሁን የሚታወቅ ነው። ኢራን እንደውም በመካከለኛው ምስራቅ እኮ ልክ በመካከለኛው ምስራቅ ለአሜሪካ ቁልፍ አጋር የአሜሪካ ወሳኝ በመካከለኛው ምስራቅ ያላትን የአሜሪካን ፖሊሲ ለማስፈጸም እስራኤል ትልቁን ቦታ ትጫወታለች። እንደሚባለው በመካከለኛው ምስራቅ የፕሬዚዳንት ቭላድሚር ፑቲን ቁልፉ አጋር ወይም ደግሞ አብረው እንዲሰሩ እድል የሰጡ ሀገር ብቸኛዋ ኢራን ነች። ስለዚህ ይሄኛው ግምት ስለገባ እነ ፑቲን እንዳሉት እንደው በቀላሉ እንዲህ ነው እንዲህ ነው ስለተባለም ብቻ ሳይሆን እነ ፕሬዚዳንት ቭላድሚር ፑቲን ፖለቲካቸውን የሚያስቀምጡበት መንገድ ከአያቶላዎቹ ጋር መስራት እስከ ምን ያዋጣቸዋል፣ ምን አይነት ጥቅም ያገኛሉ የሚለውን በደንብ ከግራም ከቀኝም ተመልክተው ያደረጉት ነገር ስለሆነ እንዲሁ በቀላሉ እንደው ፖለቲካውም ሆነ የተለያዩ ጉዳዮችን ዳምፕ አድርገው ከኢራንም ጋር ተጣልተው አሜሪካ ጋር ይሰራሉ የሚል ትርጉም የለውም። ዞሮ ዞሮ ግን በኢራን ጉዳይ ላይ እየተነጋገሩበት አንደኛው ነገር የማስጠንቀቂያ ሳይሆን ኢራን ዩራን የማበልጸግ ሂደቷን እንድታቁም ያናግሩልን ነው። በቃ ይሄኛው ምንም የተደባበሰ አማርኛ የለውም። ኢራን የኒክሌር ድርድሩን በርሶ በኩል በነ ፑቲን በኩል ይህን ነገር እንድታቆምልን ያድርጉ ነው። ትዕዛዝ የሚሆን ማስፈራሪያ የሚሆን የተለያዩ መለማመጥ የሚሆን በተለያየ መንገድ ልንገልጸው እንችላለን። ግን ምንድን ነው በግልጽ የሚያሳየው ይሄ ነገር ፕሬዚዳንት ቭላድሚር ፑቲን እና ዶናልድ ትራምፕ በኢራን ጉዳይ ላይ ሲነጋገሩ ምን ተባባሉ ከተባለ የተባባሉት ነገር አንድ ና አንድ ምንም የመጥፎ ነገርም የለውም። ምንም አስቸጋሪ ነገር የለውም። ግን ኢራን መታጠቅ ስለሌለባት ይህን ነገር አድርጋችሁ ብታግባቡ የሚል ሀሳብ ሰጡ። ትራምፕ ነው ሌላ ነገር የለውም። እንደምታውቁት የአሜሪካ ፖለቲከኞችና የኢራን ፖለቲከኞች አሁን ያሉበት ውጥረት እጅግ አስፈሪ አሳሳቢ ደረጃ ላይ ደርሰዋል። እንደምታውቁት ስልሳ በመቶ ዩራኒየም ማበልጸግ ትችላለች እና ይሄ ባይዞ ከሀያ በመቶ ጀምሮ ዩራኒየም ማበልጸግ ከተቻለ ስጋት ተደርጎ ይቆጠራል። ግን ኑክሌር ላይ ደረሰ ማለት አይደለም። ኑክሌር ላይ ደረሰ የሚባለው ዩራኒየም ዘጠና ከመቶ ሲበለጽግ ነው። ሩሲያ ደግሞ ዘጠና በመቶ ለማበልጸግ ተቃርባለች ማለት አሁን ስልሳ በመቶ በላይናት በላይ ናት ከስልሳ በመቶ በላይ ናት ማለት፣ በሆነ ጊዜ በሆነ ፍጥነት እንዳውም በቀናት በስምንት ቀን ማክሲመም ይባላል። ሶስት ወራትም ሲያደርጉት ነበረ። በእርግጥ በዛ ጊዜ ውስጥ ኒክሌር መታጠቅ ትችላለች፣ ዘጠና በመቶ ታደርሰዋለች ና ቴርሞ ኒክሌር የሚባለው አቅም ላይ ልደርስ ትችላለች ና አሁን ድርድሮች በዚህ መንገድ ይሄዱበት ያለው ሁኔታ መመልከት ይቻላል ና ብዙ ነገሮችን ብዙ ውጥረቶችን ለመመልከት ያለምንም ፖለቲካም ደግሞ ከተለያየ አቅጣጫ ለማየት ያሰበ ሰው በዚህኛው ጥግ በዚህኛው የ ፖለቲካ ግንዛቤ ልክ ማየትም ያስፈልጋል። ና ምንም እንዲሁ በቀላሉ የሚታይም አይደለም ለማለት ነው። አስቸጋሪ ጊዜያት፣ አስቸጋሪ ሁኔታዎች፣ አስቸጋሪ የፖለቲካ ወጣ ወረዶች ሊኖሩ እንደሚችሉም ይገመታል። ግን እነ ፕሬዚዳንት ቭላድሚር ፑቲንና ዶናልድ ትራምፕ የተነጋገሩት ኢራን ኒክሌር መታጠቅ የምታቆምበትን መንገድ ለማፈላለግ ራሳቸው ፑቲን የክሬምሊኑ ሰው እንደሚገቡበት ወይም ገብተው በጉዳዩ ላይ መፍትሄ ለማምጣት እንዲጥሩ ከማድረግ አንጻር የተሰራ ስራ እንደሆነ ግምት ውስጥ ለማስገባት ያስፈልጋል። ከዛ ውጭ ግን ያለው እንደሚባለው ጦርነት ውስጥ የመግባት ወይም ደግሞ አሜሪካ በዚህ ልክ ጫና ፈጥራ በሩሲያ ላይ፣ ሩሲያ ደግሞ በኢራን ላይ ጫና ፈጥራ ድርድሩ ይደረጋል ወይም መፍትሄ ይመጣል ተብሎ አይደለም። ግን ፖለቲከኞቹ እንደሚሉትን ብቻ ሳይሆን ይሄኛው የኢራን ጉዳይ ክሪቲካል ስለሆነ ራሳቸው ፕሬዚዳንት ቭላድሚር ፑቲን ይገቡበታል፣ እጃቸው ይገባል። እጃቸው ከገባ ደግሞ እሳቸው ትልቅ የፖለቲካ ለውጥ ማምጣት የሚችሉበትን የፖለቲካ አጋጣሚ ይፈጥራሉ የሚለውን አጽንኦት ለመስጠት ነው። ውድ ተመልካቾች፣ የተለያዩ ሀሳቦችን እናጋራለን። አሁንም ላይክ፣ ሰብስክራይብ፣ ሽር አድርጎ ኮሜንት ጻፉ። የሚሰራላችሁ እንዲሰራላችሁ ማወቅ የምትፈልጉት ነገር ካለም እሱም ላይ አም ሬዲ እንደዛ እናረጋለን። እጅጉን አመሰግናችኋለሁ ቤተሰቦች። መልካም ጊዜ። ቢንያም ካሴ ነኝ።